የስራ ማቆም አድማው ከተጀመረ ሶስተኛ ቀን ይዟል። መንግስት መልስ ከመስጠት የኃይል ሙጃና ና ስርዓት እያደረገ ነው የሚገኘው። ሰላም የማራኪ ቤተሰቦች። መንግስት የጤና ባለሙያዎችን አድማ በተመለከተ አዲስ እርስ በርስ የሚጣረስ መግለጫ ሰጥቷል። መንግስት በዚህ ወቅታዊ ጉዳይ ላይ አንዴ የጤና ሴክተሩ የስራ እንቅስቃሴ ያለምንም ችግር እየተከናወነ እንደሆነ ሲገልጽ፣ ሌላ ጊዜ ደግሞ በስራ ማቆም አድማ ላይ ለሚገኙ የጤና ባለሙያዎች የመጨረሻ ያለውን ማስጠንቀቂያ በመግለጫ በሚያወዛግም መልክም አሰምቷል። የጤና ባለሙያዎቹ በበኩላቸው ለዚሁ መግለጫ አስገራሚ ምላሽ ሰጥተዋል። በሌላ በኩል ስራ ማቆም አንፈልግም ሲሉ በአድማ ላይ የሚገኙ የጤና ባለሙያዎች አወዛጋቢ ሀሳብ ማጋራታቸውም ተሰምቷል። የጤና ባለሙያዎቹ ያጋሩት አወዛጋቢ ሀሳብ ምንድን ነው? መንግስትስ ማስጠንቀቂያና ምስጋና የተቀላቀለበት መግለጫ ማውጣት ለምን አስፈለገ? የሚሉትን አሳቦችን ጨምረን የመግለጫውን ዋና ዋና ጉዳዮች አሁን እንነግራቸዋለን። በሌላ ዜና ስራ ፈላጊ ወጣቶችን ለአደጋ የሚያጋልጥና አስደንጋጭ መረጃ ተሰምቷል። በመሆኑም ስራ ፈላጊዎች ይህንን መረጃ እንድትከታተሉና ቢ ጥንቃቄ እንድታደርጉ እናሳስባችኋለን። ይህንኑ በአጋጣሚ እጃችን የገባ መረጃም አሁን ከማራኪ ትሰማላችሁ። ስራ ፈላጊዎች እያጋጠማቸው የሚገኘው ፈተናና ገጠመኝ በኮሜንት ቦታው ላይ አስቀምጡልን አስተያየትም ጻፉልን። ክብራትና ክብራን የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ መረጃዎቹ ሚዛናዊና ና እውነተኛ መሆናቸውን ካረጋገጣችሁ በኋላ ያላደረጋችሁ ማራኪን ሰብስክራይብ ብታደርጉልን ደስ ይለናል። አስተያየትም ካላችሁ ጻፉልን። ወደ መረጃዎቹ አለፍን። የጤና ሚኒስቴር ወቅታዊ የአገልግሎት አቅርቦትና የባለሙያዎች ጉዳይ ላይ ወሳኝ መግለጫ አውጥቷል። የጤና ሚኒስቴር በመግለጫው እንዳሰፈረው የጤና አገልግሎት በማንኛውም ሁኔታ ሊቋረጥ የማይገባ ወሳኝ የህዝብ አገልግሎት በመሆኑ በመላ ሀገሪቱ በሚገኙ የጤና ተቋማት መደበኛ አገልግሎቶች ያለምንም ችግር እየተሰጡ ይገኛሉ። በተጨማሪም ሚኒስቴር መስሪያ ቤቱ የሙያ ግዴታቸውን በአግባቡ በመወጣት ለህዝባችን አገልግሎት እየሰጡ ያሉትን የጤና ባለሙያዎች በሙሉም አመስግነዋል። ይም በማህበራዊ ሚዲያ የሚሰራጩ አሳሳሽ መረጃዎችን ቢኖሩ ለሙያቸው ታማኝ ሆነው ለሚሰሩ ባለሙያዎች ምስጋናቸውን አቅርበዋል። ይሁን እንጂ በጥቂት የጤና ትምህርት ተቋም ውስጥ አንዳንድ ባለሙያዎች በስራ ገበታቸው ላይ እንዳልተገኙ መረጃዎች እንደደረሱት ሚኒስተሩ ገልጿል። ከእነዚህ ባለሙያዎች መካከል አብዛኞቹ በሀሰት መረጃ የተሳሳቱ ሲሆን ጥቂቶቹ ደግሞ ሆን ብለው ስራቸውን ያቆሙ መሆናቸውንም ተጠቁሟል። ይህ ድርጊት ከሙያ ስነ ምግባርና ከሰብአዊነት አንጻር ተቀባይነት እንደሌለው የገለጸው ሚኒስቴር መስሪያ ቤቱ የጤና ሙያ የስራ ማቆም አድማ ከማይፈቀድላቸው የስራ ዘርፎች አንዱ መሆኑንም አሳስቧል። ባለሙያዎቹ የሚያነሱት ጥያቄ ቢኖሩ እንኳ በስራ ቦታቸው ተገኝተው መደበኛ ስራቸውን እየሰሩ ጉዳዩን ለሚመለከተው አካል ማቅረብ እንደሚጠበቅባቸውም አሳስቧል። በመሆኑም እነዚህ ባለሙያዎች በአፋጣኝ ወደ ስራ ገበታቸው እንዲመለሱ ጥሪ የቀረበ ሲሆን መንግስት የጤና ባለሙያዎችን ዘላቂ ጥቅም በሚያስጠብቅ መልኩ ችግሩን ለመፍታት በትኩረት እየሰራ መሆኑ

በተለይም የጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362 ህዝባ 2017 መጽደቁንና አስፈላጊ ደንቦችና መመሪያዎችም እየተዘጋጁ መሆኑ ተጠቁሟል። በመጨረሻም የጤና ሚኒስቴር መላው ህብረተሰብ በማህበራዊ ሚዲያ በሚሰራጨው ሀሰተኛ መረጃዎች ሳይደናገጥ የተለመደውን የጤና አገልግሎት በአካባቢው በሚገኙ ተቋማት ማግኘት እንደሚችልም አረጋግጠዋል። እንዲሁም መንግስት በሰፊ ልብ ችግሩን ለመፍታት ያሳየውን ትዕግስት በመገንዘብ ገንዘብ በስራ ገበታቸው ላይ የማይገኙና ሁከት የሚፈጥሩ አካላት ላይ ህጋዊ እርምጃ እንደሚወሰድም አስጠንቅቋል። በአጠቃላይ የጤና ሚኒስቴር የጤና አገልግሎት አቅራቦት እንደተለመደው መቀጠሉንም አረጋግጧል። ጥቂት ባለሙያዎች ከስራ ገበታቸው መቅረታቸው የተገለጸ ሲሆን ይህም ተቀባይነት እንደሌለው አሳስቧል። መንግስት ችግሩን በዘላቂነት ለመፍታት እየሰራ መሆኑን ጠቁሞ ህብረተሰቡ በተሳሳተ መረጃ እንዳይደናገጥም አሳስቧል። ይሁንና ይህ መግለጫ ለህዝብ ይፋ ከሆነ በኋላ የተለያዩ አስተያየት ሰጪዎች ሀሳባቸውን በተለያዩ መንገዶችም አስፍረዋል። ለአብነትም መንግስት በመግለጫው የጤና አገልግሎት በማንኛውም ሁኔታ ሊቋረጥ የማይገባ ወሳኝ የህዝብ አገልግሎት በመሆኑ በመላ ሀገሪቱ በሚገኙ የጤና ተቋማት መደበኛ አገልግሎቶች ያለምንም ችግር እየሰጡ ይገኛለው ካለ በኋላ በስራ ገበታቸው ላይ የማይገኙና ሁከት የሚፈጥሩ አካላት ላይ ህጋዊ እርምጃ እንደሚወስድ ማስጠንቀቁ ከምን የመጣ ነው የሚሉ በርካታ አስተያየቶችም ተሰንዝረዋል። ይህ በዚህ እንዳለ የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ተባብሶ እንደቀጠለ እየተነገረ የሚገኝ ሲሆን የዘፈቀደ የጤና ባለሙያዎች ስርዓቶችም መበራከታቸው እየተገለጸም ይገኛል። ባለፈው ማክሰኞ ግንቦት አምስት 2017 ዓ ም የጀመረው የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ዛሬ ሶስተኛ ቀኑን የያዘ ሲሆን ከአስቸኳይ የጽኑ ህሙማን የጨቅላ ህጻናትና የማዋለጃ ክፍል አገልግሎቶች ውጭ ያሉ አገልግሎቶች በተለያዩ የሀገሪቱ ክፍሎችም ተቋርጠዋል። የጤና ባለሙያዎቹ ይህን የስራ ማቆም አድማ የጀመሩት መንግስት የደሞዝ ና የጥቅማ ጥቅም ጥያቄያቸውን እስከ ግንቦት አራት 2017 ዓ ም ድረስ ምላሽ እንዲሰጥ የሰጡት የጊዜ ገደብ ባለመሟላቱ ነው። በተለያዩ የሀገሪቱ ክፍሎች ከፊል የስራ ማቆም አድማውን ተከትሎ የጤና ባለሙያዎች በቁጥጥር ስር እየዋሉ መሆኑንም ተሰምቷል። ይህን ተከትሎም ከፊል የስራ ማቆም አድማው ወደ ሙሉ የስራ ማቆም አድማ ሊሸጋገር እንደሚችልም ምንጮቹ እየጠቆሙም ይገኛሉ። የሰብአዊ መብት ተዋጋሽ ድርጅት የሆነው አምንስቲ ኢንተርናሽናል የኢትዮጵያ መንግስት የጤና ባለሙያዎች ማህበር ፕሬዚዳንት የሆኑትን አቶ ዮናታን ዳኛውንና ሌሎች በእስር ላይ የሚገኙትን ሰዎች በአስቸኳይ እንዲፈታም ጥሪ ማቅረብ ይታወሳል። በሰሜን አሜሪካ የሚኖሩና ከዚህ ቀደም በኢትዮጵያ የጽንስና ማዕፀን ሕክምና ባለሙያ የነበሩ አንድ ግለሰብ በስም ያልተጠቀሱ ቢሆንም ለጤና ባለሙያዎቹ ያላቸውን ድጋፍና በወቅቱ የነበረውን አስቸጋሪ ሁኔታ ማስረድተዋል። ከአምስት ዓመት በፊት በህይወቴ እጅግ አሳማሚ የሆነ ውሳኔ ወሰንኩ። በኢትዮጵያ ህክምናን ትቼ ለመውጣት የሆነው ደግሞ ሰርቼ በማገኘው ደሞዝ መኖር ስላቃተኝ ነበር ሲሉም አስረድተዋል። እኚሁ ግለሰብ አክለውም ማንም ሰው ህይወትን ማዳንና በህይወት መኖር መካከል ምርጫ ማድረግ የለበትም። ነጭ ካፖርት ለብሶ ጥበቃ መለመን የለበትም። የኢትዮጵያ የጤና ባለሙያዎች ምን ያህል ብሩህ እንደሆኑ አውቃለሁ፣ ከእነሱ ጋርም ሰርቻለሁ። ብልሃትነታቸውን፣ ዲሲፕሊናቸውን፣ ጽናታቸውን አይቻለሁ። ለዚህም ነው በአእምሮም ሆነ በአካዳሚ ደረጃ ከነሱ ጋር ሊወዳደሩ በማይችሉ ሰዎች መገዛት፣ መታዘዝ መታዘዝና መዋረድ እጅግ የሚያስቆጣና የማይታገሱት የሆነው ሲሉ በሀገሪቱ ያለውን የጤና አስተዳደር ስርዓትን ሞክሰዋል። በሌላ ዜና ደግሞ በትግራይ ክልል መቀሌ ከተማ የሚገኘው አይደር ሪፈራል ሆስፒታል የጤና ባለሙያዎችን የስራ ማቆም አድማ ላይ መሆናቸው ተረጋግጧል። ትላንትና ጠዋት በጤና ተቋሙ እንደታየው ከአስቸኳይና ጽኑ ህሙማን ህክምና ክፍል ውጭ የሚገኙ አገልግሎቶች በ በአድማው ምክንያት ተቋርጠዋል። ስማቸው እንዲገለጽ ያልፈለጉ አንድ በአይደር ሪፈራል ሆስፒታል የሚያገለግሉ የጤና ባለሙያ በሰጡት ማስተያየት መንግስት ለዚህ ጥያቄ ምላሽ የማይሰጥ ከሆነ አሁን ላይ እንዲቀጥሉ እየተደረጉ ያሉ አገልግሎቶችም ሊቋረጡ እንደሚችሉም ተናግረዋል። የህክምና ባለሙያዎች መንግስት ለጤና ባለሙያዎች ጥያቄ ምላሽ አለመስጠቱን ለህብረተሰቡ ጤና ያለው ግዴለሽነት ማሳያ ነው ሲሉ ሞክሰዋል። በኢትዮጵያ የጤና ባለሙያዎች እየተካሄደ ያለውን ከፊል ማቆም አድማ ድንገተኛና ሌሎች አስፈላጊ የሆኑ የስራ ክፍሎችን እንደማያካትት ባለሙያዎቹ በተደጋጋሚ አሳስበዋል። ይሁን እንጂ በአሁኑ ወቅት እየተስተዋለው ያለውን ውከት፣ አፈናና እስራት በእነዚህ ቁልፍ የስራ ቦታዎች የተመደቡ ባለሙያዎች በሰላም እንዳይሰሩ እንቅፋት እየሆነባቸው መሆኑን ተገልጿል። ባለሙያዎቹ ለግል ደህንነታቸው ሲሉ ስራ ለማቆም እየተገደዱ መሆኑንም በመግለጽ ይህ ሁኔታ ከቀጠለ የሰው ህይወት ሊጠፋ እንደሚችልም አስጠንቅቀዋል። ችግሩ ያለው በጠቅላላ የኢትዮጵያ የጤና አጠባበቅ ስርዓት መሆኑን በመጠቆም መንግስት፣ ህብረተሰብና ባለሙያዎች በጋራ በመሆን ለዚህ ስርዓት መሻሻል ትኩረት እንዲሰጡም ጥሪ አቅርበዋል። አንድ የጤና ባለሙያ በሰጡት አስተያየት አሁን ያለው ችግር እንደ ድንገተኛ አደጋ ወይም ወረርሽኝ ተቆጥሮ ለዘርፉ አስቸኳይ በጀት እንዲመደብም ጠይቀዋል። ይህ ለተሻለና ከፖለቲካ ጣልቃ ገብነት ነጻ የሆነ የጤና ስርዓት ለመገንባት ወሳኝ መሆኑንም አጽንኦት ሰጥተውበታል። በተጨማሪም ባለሙያዎቹ የኑሮ ውድነት ከሚደርስባቸው ማስፈራሪያ በላይ እንዳሳሰባቸው በመግለጽ መንግስት ይህን በመገንዘብ በአፋጣኝ መፍትሄ እንዲፈልግም አሳስበዋል። የስራ ማቆም አድማውን የሚቀላቀሉ የጤና ተቋማት ቁጥር እየጨመረ መምጣቱ ለችግሩ አሳሳቢነት አመላካሽ መሆኑንም ጠቁመዋል። በአጠቃላይ በበርካታ የኢትዮጵያ ክፍሎች የጤና ባለሙያዎች የስራ ማቆም አድማ እየተጠናከረ ሲሆን፣ መንግስትም ለቀረቡት ጥያቄዎች ከፉክክር ይልቅ አጥጋቢ ምላሽ አለመስጠቱ ሁኔታውን አሳሳቢ እንዳደረገውም እየተነገረ ይገኛል። ክብራትና ክቡራን ተመልካቾቻችን ካላደረጋችሁ ማራኪን ሰብስክራይብ እንድታደርጉ እያስታወስናችሁ ወደ ቀጣዩ መረጃችን አለፍን። በከፍተኛ ደመወዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባሉ መሆኑን ስራ ፈላጊዎች ቅሬታ አቀረቡ። በአዲስ አበባ ሕጋዊ የስራ አገናኝ ኤጀንሲ መስለው የቅጥር ማስታወቂያ በማውጣት በፈለጋችሁት የስራ መደብ በከፍተኛ ደሞዝ ስራ ትቀጠራላችሁ የሚሉ አጭበርባሪዎች መኖራቸውን ስራ ፈላጊ ቅሬታ አቅራቢዎች ተናግረዋል። በተለይም በአዲስ አበባ ከተማ በ22ና ሜክሲኮ አካባቢ ቢሮ ከፍተው ሕጋዊ ኤጀንሲዎች ነን የሚሉ አካላት መበራከታቸው ነው ቅሬታ አቅራቢዎች የገለጹት። አክለውም የሚወጡት የስራ ማስታወቂያ ከፍተኛ ደሞዝ ያለውና በማንኛውም የስራ መደብ መስራት የሚችል መሆኑንም ተናግረዋል። ለዚህም ከሁለት ሺ ብር በላይ እንደሚያስከፍሏቸው እንዲሁም ጠብቁ የሚልና ሌሎች ምክንያቶችን በመስጠት እንደሚያታልሏቸውም ገልጸዋል። ከቤተሰብና ከጓደኛ አስቸግረን የምንቀበለውን ገንዘብ ስራው ካልተገኘም የማይመለስ በመሆኑ ለችግር ተጋልጠናል፣ ሲሉም ተናግረዋል። በመሆኑም ይህንን ጉዳይ የሚመለከተው አካል ትኩረት እንዲሰጠው እንፈልጋለን ሲሉ ቅሬታ አቅራቢዎች ተናግረዋል። የአዲስ አበባ ከተማ ንግድ ቢሮ የኮሚዩኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብራኑ ጉዳዩን አስመልክተው በሰጡት ማብራሪያ በዚሁ ጉዳይ ላይ ከፍተኛ ቁጥጥርና ክትትል እየተደረገ መሆኑን አንስተው ህጋዊ ፍቃድ ሳይኖራቸው ማስታወቂያ በመለጠፍና ህጋዊ በማስመሰል የሚንቀሳቀሱትን በጥናት በመለየት እርምጃ እየተወሰደ መሆኑንም ተናግረዋል። በመዲኗ አሰሪና ሰራተኛ አገናኝ ኤጀንሲዎች ህጋዊ በሆነ መንገድ መስራታቸው በርካታ የስራ ዕድል ይፈጥራሉ ተብሎ የሚታሰብ ቢሆንም አላስፈላጊ ድርጊት የሚያራምዱ አካላት ላይ ከፍተኛ ቁጥጥር ማድረግ እንደሚገባም፣ ማህበረሰቡም እንደዚህ አይነት ድርጊቶችን ሲመለከት ጥቆማ መስጠት እንዳለበት የቢሮው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ አሳስበዋል። ክብራትና ክብራን የማራኪ ቤተሰቦች፣ መረጃዎቹ የተከታተላችሁትን ይመስል ነበር። ካላደረጋችሁ ቻናላችን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ደህና ቆዩ።